በኢትዮጵያ ረጅም ታሪክ ያለው የኮንስትራክሽን ዘርፍ ከፍተኛ መዋለ ንዋይ የሚፈስበት ነው። ይህ ዘርፍ በርካታ ቁጥር ላለው ሰራተኛ የስራ ዕድል የሚፈጥርና በሀገር ኢኮኖሚ ውስጥ ቀላል የማይባል ሚና ያለው ቢሆንም በበርካታ ችግሮች ተተብትቦ ቆይቷል። ፕሮጀክትን በአግባቡ አቅደን ወደ ፕሮጀክት ኢምፕልመንት አንገባ። ሁለተኛው ለዲዛይን የምንሰጠው ጊዜ፣ ለፕሮጀክቶችን ስንተገብር የራሱ ፌዝ አለው የፕላኒንግ እና ኢኒሺቲቭ የሆኑ አንዳንድ ኮንሰፕት ሀሳቦችን የምናሰባስብበት ቪዚቢሊቲ ስተዲ የምንሰራበት የራሱ ጊዜ አለው። ለነኛ ለመነሻ ጥናቶች ላይ የምንሰጠው ጊዜ ውስን ነበር። እሱ በፕሮጀክቶቻችን አተገባበር ላይ የራሱ ውስንነት እና በኋላ በአግባቡ ፕሮጀክቱን ጨርሰን ለተፈለገው አገልግሎት መዋል ላይ የሚፈጥርብን የራሱ የሆነ ውስንነት ያመጣብናል። በርካታ ተዋንያን ያሉት ዘርፍ እንደመሆኑ እነዚህ ችግሮች ምንም እንኳን በሁሉም የዘርፉ አካላት የሚታዩ ባይሆንም በአጠቃላይ የኮንስትራክሽን ኢንዱስትሪው መገለጫ ተደርገው ይታያሉ። ጥሩ የሚሰሩ ተቋራጮች፣ ጥሩ የሚሰሩ ባለሙያዎች፣ ጥሩ የሚሰሩ ኮንስልታንቶች ያሉበት ሆኖ ሳለ በአጠቃላይ ፈርጀው ኢንዱስትሪውን በመጥፎ ስዕል የሚሳልበት ሁኔታ ችግር የለም ማለት አይደለም። ችግር ያለበትም በየዘርፉ ይሄ ችግር መቀረፍ አለበት፣ ይሄ ችግር ያለባቸው አካላት እነዚህ ናቸው ብሎ ከመለየትና እነሱን ከመገሰጽ ይልቅ በአጠቃላይ ሁሉን የሚንፈርጅ ነገር አለ። ባለፉት ዓመታት ዘርፉን ከኋላ ቀር አሰራር ለማላቀቅና አዳዲስ ቴክኖሎጂዎችን በመጠቀም በቀጣዮቹ አስር ዓመታት ሀገሪቱን ከአፍሪካ ሀገራት ተወዳዳሪ ለማድረግ እየተሰራም ይገኛል። ይህም ጥረት ውጤቶች እየታዩበት ነው። ባለፉት ዓመታት በተለይ ከለውጥ በኋላ እዚህ ሀገር ላይ የታዩ መነቃቃቶች፣ ኢንዱስትሪው ላይ የታዩ ለውጦች፣ የተለዩ ውጤቶች እንደመነሻ ተይዘው ይሄ ኢንዱስትሪ በሀገር ደረጃ ያሳየውን እያመጣ ያለውን ውጤት ደግሞ እንደዚሁ በሀገሩና በአለም አቀፍ ደረጃ ገብቶ ደግሞ ተዋናይ መሆን መቻል አለበት እኛ ወደ አለም ለመሄድ የእኛን ቡና ብቻ አይደለም ይዘን መሄድ ያለብን የእኛን ምርቶች የአግሪካልቸር ብቻ ምርቶች አይደለም ይዘን መሄድ ያለብን ሶ እኛ ኮንስትራክሽን ሲወጣ ይዞ የሚወጣ በጣም ብዙ ነገር አለው የኢንዱስትሪ ውጤቶቻችንን ይዞ ይወጣል ባለሙያዎቻችንን ይዞ ይወጣል ንግዶቻችንን ኢቭን ባህላችንንም ይዞ ይወጣልና ሰው ቀላል አይደለም ተወዳዳሪ መሆን አለበት የእኛ ኮንስትራክሽን ኢንዱስትሪ እዚሁም ብቻ መወሰንና የጋን መብራት ሆኖ መቅረት የለበት። ብዙ ልምዶች አሉ። አሁን ህዳሴው ላይ ቅድም እንደጠቀስኩ ሰውን ፈርቷል። ግድቡ ብቻ አይደለም፣ ኤሌክትሪክ ፓወር ማግኘታችን ብቻ አይደለም። እዚያ ላይ ብዙ ዜጎቻችን አቅም አግኝተዋል፣ ቴክኖሎጂን አዳብት አድርገዋል። አይ እነሱን አሁን አለም አቀፋዊ ተወዳዳሪ እንዲሆኑ የሚያስፈልጉ ክራይቴሪዎች ምንድን ናቸው? በማለት ለዚያ የሚያበቁ ስልጠናዎች ሰጥን። አለም አቀፍ ተወዳዳሪ የሚያደረጉ ሰርቲፊኬሽን ሁሉ እየሰጠን ነው። የኮንስትራክሽን ዘርፉ ለውጥ በጉልህ እንዲታይ ካደረጉ ስራዎች ውስጥ የከተሞች የኮሪደር ልማት ተጠቃሽ ነው። የኮሪደር ልማቱ ፕሮጀክቶችን በታቀደላቸው ጊዜና በጀት በጥራትና በፍጥነት የመፈጸም አቅም ማደጉን ማሳያ ብቻ ሳይሆን አዳዲስ የግንባታ ስልቶች የተገለጡበት ነው። በአርባናይዜሽን ላይ የምናያቸው ስራዎች ኮሪደር ልማትን ውሰድ ሰው ከመብራት ግሪነሪ ጋር ምናምን ተያይዞ ነው። እኔ አስ አንድ መሐንዲስ ሆኜ ሳየው እነህ ኮሪደር ልማቶች በውስጡ ከፍተኛ የሆነ የኢንፍራስትራክቸር ዝርጋታ ስራዎች አሉ። ከፍተኛ መዋለ ነዋ እየፈሰሰባቸው፣ የቴሌ መስመር፣ የውሃ መስመር፣ የመብራት መስመር፣ ሌሎች ኔትወርኮች፣ ዩቲሊቲዎች፣ ድሬኔጅ፣ ሲወር ላይን በጣም በርካታ በጣም ድሮ አንዱ አንዱን ኦብስታክል የሚያደርግበትና አንዱ አፍርሶ አንዱ የሚገነባበትን ሲስተም በሙሉ የሚያስቀር እጅግ ሞደርናይዝ የሆነ የኮንስትራክሽን ሲስተም የተዘረጋበት ነው ለኒ ኮሪደር ልማት።